እንደዚህ አይነት ነገር ታረጋለህ? የእሷን ጠላት የሆነችውን ሴትዮ ይዘህ ትመጣለህ? ስንት ጊዜ ነገረች፣ በእሷ ምክንያት አይደል እንዴ ትዳር የፈረሰው? እንጂ አድጎ ይህንን ነገር ካየ አባቴ እንደዚህ አይነት ሰው ነበረ ብሎ ነው የሚያወራ። ስለዚህ አትሊስት ለክብር እንኳን ተጨነቀ። ለብቻህን ቤቷ ውስጥ ቁጭ ብለህ የፈለግከውን ሰው ማምጣት አችልም። በእርግጠኝነት ሩታ እዚህ መታ በጥይት ነው የምትልህ። ተመልከቱ፣ ሄርሜላ እኮ እጅግ በጣም በጣም የምትገርም ሴት ናት ትመጣለች፣ ትደባብሰዋለች እጅግ በጣም ብዙ የማይባሉ ነገሮችን ታደርጋለች። በቃ አብርሃም እኔ የሚቀየር አይመስለኝም። እኔ እውነቱ ለመናገር በቃ አብርሃም ላይ ተስፋ ቆርጠናል። እንደሁም ሩታ ተስፋ ከቆረጠች በላይ እኔ ተስፋ ቆርጫለሁ አብርሃም ላይ። ታሟል ብዬ ለማውራት ራሱ ይከብደኛል። አሁን በዚህ ሰዓት እንደዚህ አይነት ንግግር መናገርም አያስፈልግም። ይሄ ሁሉ ሰው ላንተ ነው የተጨነቀ ያለው። ቢያንስ ለኛ ብለህ እንኳን ራስን ለማረጋጋት ሞከር። ቢያንስ ገና ሆነ እንድናይቅ። በቃ ሄርሜላ እንግዲህ ተመልሳለች። በተለይ አብዛኞቻችሁ ስትጠይቁ ነበረ፣ ሄርሜላ ወዴት ሄዳ ነው ብላችሁ ነበረ። ሄርሜላ ወዴትም አልሄደችም። ከአብርሃም ስር እንዴት ትጠፋለች? ተመልከቱ እንግዲህ፣ እንደ ድሮ ቢያንስ መለስ ነበር። በቃ እንዴ በጣም ነው ኮ የምታቃጥለው። እሺ ትኩስ ነገር ትጠጣለህ። የአብርሃም እናት ራሱ ይህን ያህል አልተጨነቁም። የአብርሃም አባት ራሱ ይህን ያህል አልተጨነቁም። እንግዲህ ተመልከቱ የአብርሃም እህት እንኳን እንደዚህ ያልተጨነቀችም። ተመልከቱ ሄርሜላ እኮ እጅግ በጣም በጣም የምትገርም ሴት ናት። ትመጣለች፣ ትደባብሰዋለች፣ እጅግ በጣም ብዙ የማይባሉ ነገሮችን ታደርጋለች። ያንን ነገር ራሱ እንግዲህ ሩታ እውነቷ ነው ማለት ነው። እስከዛሬ ድረስ ይሄ ሰውዬ በቃ አልተቀየረም ማለት ነው። አብርሃም አልተቀየረም ማለት ነው። ምክንያቱም እሱ ነው ፊት እየሰጣት። እንደዚህ እንግዲህ ቤቱ ድረስ እየሄደች አስቡት። ራስን አሞ ራስን እያስጨነቅ ለብዙ በሽታ ነው። ከዚህ በላይ በቃ አብርሃም እኔ የሚቀየር አይመስለኝም። እኔ እውነቱ ለመናገር በቃ አብርሃም ላይ ተስፋ ቆርጠናል። እንደውም ሩታ ተስፋ ከቆረጠች በላይ እኔ ተስፋ ቆርጫለሁ አብርሃም ላይ። ምክንያቱም ሳስበው የሚቀየር አይነት አይደለም፣ አስተሳሰቡም፣ በቃ ድርጊቱ በሙሉ አታድርግ የተባለውን ነገር ከማድረግ ወደኋላ አይልም። በተለይ በጣም የሚያስቀኝ ደግሞ እዚህ ጋር ያሉት አቤልና ብሩክ ሁሌ ከሄርሜላ ጎን ናቸው። ሁሌ ሄርሜላ ስትመጣ እነሱ አይጠፉም። እጅግ በጣም የሚገርም ነገር ነው። የምትዳረገው። ስለዚህ በጤናት ነገሮችን ማስተካከል ትችላለክ። በጤናት ነገሮችን ማሰብ ትችላለክ። ግን ቅድሚያ አንተ ጤና ስትሆን ነው ጤናው ሲጀመር ምንም አልሆነም። አብራም፣ እውነቱን ለመናገር አብራም ምንም እንዳውም በዚህ ሰዓት ማዘንም የለብህም። ራስህ ፈልገህ የፈረምከው ነገር ነው። አለቀ። ምንም ማድረግ አንችልም። እሱ ብቻ አይደለም፣ አሁን ላይ የምታሳየን ነገር፣ በተለይ ሄርሜላ ባለችበት ቦታ እንደዚህ ተቀርጾ ቪዲዮ መቅረቡ ምን ማለት ነው? ለሩታ እያሳያት ነው ማለት ነው። ያው በቃ አጽናኛለኝ ምንም የምጎዳ ነገር የለም አይነት ነገር ነው። አስተሳሰብም አነጋገርም ምን እንደዛ ነው የሚመስለው አብርሃም። ስለዚህ አሁንም ሩታን እያስቀናት ወይ ምን አስበህ ነው? ሩታን እያስቀና እንዳየም ብቻ በዛ ደረጃ የምታስብ ከሆነ እጅግ በጣም ተሸውዳል። እጅግ በጣም ተሸውዳል። ህይወትን ነው የምታበላሸው እኮ ምንም የሚስተካከል ነገር የለም። ሲጀመር ምን ነው የሚያስተካክለው? የፍቺ ጥያቄ ላይ ፈረመ፣ አለቀ። ከዛ በኋላ ምንድን ነው ያደረገው? አብርሃም ታሟል ብዬ ለማውራት እራሱ ይከብደኛል። አሁን በዚህ ሰዓት እንደዚህ አይነት ንግግር መናገርም አያስፈልግም። ግን በቃ በዚህ ሰዓት የሚያስተካክለው ነገር ካለ እጅግ በጣም ይገርመኛል። እኔ እንጃ አይመስለኝም። አብርሃም በዚህ ደረጃ ከአሁን በኋላ አስተካክላለሁ የሚለው ነገር ሀሳብ ትንሽ ይከብዳል። የእውነት ትንሽ ይከብዳል። በዚህ ሰዓት ይከብዳል። አሁን ነገር ማንሳት አለብህ። በቃ ትንሽም ቢሆን ለግሮሮክ መብላት አለብህ። ግብዤ ልመጥቻለሁ። ትንሽም ቢሆን በልተህ መድኃኒትን ትወስዳለህ። እንግዲህ ሄርሜላ እጅግ በጣም የምንወድሽ፣ በደንብ አርገሽ ተንከባከቢ። በተለይ አብርሃማችንን አብርሽ፣ እንግዲህ ያው በጣም ተጨንቋል፣ ታሟል፣ በጣም ብዙ መከራ እያየ ነው። በዚህ ሰዓት ደግሞ አንቺ እጅግ በጣም በሚገርም ሁኔታ መተሻ አጠገብ ሆነሽ እያጽናናሽ ነው። እንግዲህ ያው በአንቺ ምክንያት እንደተጣሉ እንኳን ረስተሻል። አሁን በዚህ ሰዓት መተሻ አብርሃምን እያጽናናች ነው ወይስ እንግዲህ ብሶቱን እየቀሰቀሽ ነው? እኔ አላውቅም። አብርሃምም የተመቸው ነገር ነው የሚመስለው እሷ በመምጣቷ ምናምን ምንም ምንም ቅር ያለው ነገር የለም። እነ አቤልና ብሩክ ደግሞ ጎበዞች ናችሁ እናንተ በደንብ ነው የምታጨበጭቡት። በዚሁ ቀጥሉ። በተለይ ለሄርሜላ የምታደርጉትን ድጋፍ እንዳታቋረጡ እንግዲህ ሩታ ማንጎን እንደሆነች በተለይ በማንሳይድ እንደሆናችሁ እናንተ ደግሞ በደንብ በደንብ አድርጋችሁ አሳይታችኋል፣ ማለት ነው። እንግዲህ ሄርሜላ እስከ መቼ ድረስ ከእናንተ ጋር እንደዚህ ተስማምታ እንደምትኖር አናውቅም። ምን እንደምታገኙ እጅግ በጣም ይገርማል። ምንድን ነው የምታገኙት? በዚህ ጉዳይ ላይ ወደ ላይ ነው አብርሃም በቃ አይ ትንሽ ይደብራል። በቃ አሁን የምታደርጋቸው ነገሮች አሁን ወደ ላይ ይለኛል? ማለት ምን ማለት ነው እንዴ? እንዴት ሄርሜላ የመጣችውን ምግብ አትበላም? እንደዚህ ተጨንቃ አስባበት ይዛ የመጣችውን ምግብ መብላትማ አለብህ እንዴ! ቤት ድረስ መታ ያሻሻች፣ እንግዲህ ከዚህ በላይ ምን ምን ትፈልጋለህ? ብላ ብላ ወንድሜ ብላ። በላ ቀን ምግብ በላ ነው የምትለው። አብሽ ለምን ነው ጭንቅ ያለው? ቢያንስ ለኛ ብለህ ብላ። አሁን እንግዲህ አብርሃም እውነት አንድ ሁለት ምክሮችን ልንገር፣ ያደረግከው ነገር የመጀመሪያ ጥፋትህ መፈረም ነው። እሱ በቃ እንደውም ከጥፋትም ሁሉ ጥፋት ነው። እጅግ በጣም ትልቅ ጥፋት ነው ያጠፋከው ከዛ ቀጥሎ ደግሞ የምታረጋቸው ነገሮች ሄርሜላን ማምጣት ወይም ደግሞ እዚህ ጋር በቪዲዮ መተለይ፣ እንግዲህ በዩቲዩብ ቻናል ነው የምትለቀቀው። አንተ ሳታውቅ የሚደረግ ነገር የለም አብርሃም፣ እያንዳንዱን ነገር ፈቅደ ፈልገ ነው የምታረገው። ስለዚህ ለሩታ ለማሳየት ፈልገ ነው ወይ እንድትቀና ፈልገ ነው ወይ? አሁን እኮ ተፋታችኋል፣ የፍቺ ወረቀት ላይ ፈርማል። በዚህ ሰዓት ሩታ ትቀናለች? ቅናት ወደ ትዳሯ ትመለሳለች፣ ሄርሜላን ለማባረር ብላ እንግዲህ ወደ አንተ ህይወት ተመልሳ ትመጣለች። በዛ መንገድ ይቻላል ወይ የእውነት የሚሰራ አለ ከሆነ እኛ ደስ ይለናል። እንደዚህ በቅናት ምናም መንፈስ ብትመለስ ራሱ ዋናው የእናንተ ባንድ ላይ መሆን ስለሆነ እኛ ደስ ይለናል። ግን በዚህ ሰዓት ቤት ድረስ እችን ሴትዮ አምጥተ እንግዲህ ምግብ እያበላች እያሻሸች፣ አይዞ እያለች አንዳንዴ ደግሞ ሙቀት ምናምን ትኩሳት እንዳይሰማ ደግሞ ጭንቅላት እያዝ እያደረገችልህ በዚህ የምትቀጥል ከሆነ እኔ እንጃ፣ በደንብ ይሳካላታል ብዬ ነው የማስበው። በተለይ እንግዲህ በጣም ብዙዎቻችሁ ስለ ሄርሜላ ጉዳይ ስትጠይቁ ነበረ። ሄርሜላ ወዴት ሄዳ ነው? ምን ሆና ነው? የት ገብታ ነው? እያላችሁ ነበረ። አትጨነቁ፣ ሄርሜላ እዚህ ናት። በቃ አብርሃም ቤት ናት ያለችው። ይኸው እያዝናናች እንደምንም እንግዲህ ወደ ራሷ ለማድረግ መንገድ ጀምራለች። እንግዲህ በጣም ምንም ነገር ደስ የሚለው ነገር አብርሃም ሁሉም ነገር ካለቀ በኋላ ወደ ቤት መታ እንደዚህ ማድረጓ ነው እንጂ ሁሉም ነገር በሀያልቅ ኑሮ በእርግጠኝነት ሩታ እዚህ መታ በጥይት ነው ምትል፣ እንደ ቀልድ እንግዲህ የምትው አይመስለኝም። እሱ ብቻ አይደለም በጣም የሚገርማችው ነገር ይሄ ቤት የሩታም የአብርሃምም ቤት ነው፣ የራስ ብቻ አይደለም። ን ቤቷ ውስጥ ቁጭ ብለህ የፈለግከውን ሰው ማምጣት አችልም። አሁንም ቢሆን ይሄ ቤት የጋራ ነው። ንብረት አልፈልግም፣ እንትና ትፈልጋለች። ንብረቱም አትፈልግ ከሆነ ትተህ መውጣት ነው፣ ምንም አያስፈልግም። እንደዛ ብለህ ነበር ቤት ድረስ። አሁን ሩታን ጋራ አብራችሁ ስንት ነገር ያሳለፋችሁበት ቦታ እንደው ብታስብ እንደዚህ አይነት ነገር ታረጋለህ? የሷን ጠላት የሆነችውን ሴትዮ ይዘህ ትመጣለህ? ስንት ጊዜ ነገረች፣ በእሷ ምክንያት አይደል እንዴ ትዳር የፈረሰው? እስከ መቼ ድረስ ነው አንተ ማትቀየረው? እጅግ በጣም ያሳዝናል የአብርሃም ሁኔታ፣ ሁሌ በቃ ታጥቦ ጭቃ። እጅግ በጣም በጣም አዝኛለሁ። አሁንም የምታደርገው ነገር በዚሁ ቀጥል እንግዲህ። ውጤቱን እያየ ነው፣ ወደፊትም እኛም እናያለን። ሀሳባችን ግን መስጠታችን አናቆምም። አብርሃም ብትቀየር ተቀየር ካልሆነ ግን ከባድ ሁኔታ ውስጥ ትገባለህ ለልጅም ጥሩ አባት ሳትሆን ትቀራለህ ያንተ ስምም ይጠፋል የምሬ ነው የምልህ በቃ አሁን የምታደርጋቸው እያንዳንዱ ነገሮች ነገ ልጅ አድጎ ይህንን ነገር ካየ አባቴ እንደዚህ አይነት ሰው ነበረ ብሎ ነው የሚያወራ ስለዚህ አትሊስት ለክብር እንኳን ተጨነቅ ለቤተሰብ ቤተሰቦች ምናምን ተጨነቅ እስቲ ለክብራቸው ራስን አትሊስት እንደዚያ አታደርግ በጭራሽ የምታደርገው ነገር በጣም የሚያስጠላ ነው። ጓደኞችም ሁሉም በተለይ ብሩክና አቤል እኔ ምን እንደነካቸው አላውቅም። በጣም ጥሩ ሰዎች ነበራችሁ፣ በዚህ ደረጃ ተቀይራችሁ፣ እጅግ በጣም በጣም ያሳዝናል። ገንዘብም እንደዚህ የሚያደርግ ከሆነ እጅግ በጣም ያሳዝናል። እንግዲህ መጨረሻውም እና ይሆናል። በቃ ጤነኛ ሰው በሚያስበው አስተሳሰብ ራስን እየጠበቅ ለምን ደበረክ ምናምን አልልቅም። እንደዛ ማለት አልችልም አሁን ካሁን በኋላ ምንም አይደብረውም። አንቺ ካለች እንግዲህ ሄርሜላ በደንብ ተንከባከቢው ልጃችንን፣ ምክንያቱም አላፊነት ሰታለች እንግዲህ በተለይ አላፊነት ሰተንሻለ። በተለይ ለሄርሜላ የምናገረው ነገር እንግዲህ እስቲ የአንቺን ትዳር ደግሞ አብረን የምናይ ይሆናል። የእውነት ተጋብታችሁ ልጅ ወልዳችሁ ከአብርሃም ጋር ትኖራላችሁ፣ በጭራሽ የማይሆን ነገር ነው። ነገ እንደምትፋቱ እርግጠኛ ነኝ። ነገ በጭራሽ አብራችሁ በፍቅር በዚህ ደረጃ አትቀጥሉም። ለምን አብርሃሙ በጣም ብዙ ውስብስብ ነገሮች አሉት። ትዳሩን ማስተካከል ያቃተው ወደፊት ሌላ ትዳር ይዛል ብዬ አላስብም። ስለዚህ እንግዲህ እግዚአብሔር ይርዳ፣ ፈጣሪ ይርዳ አባቴ ምንም አብርሃም በዚህ ጉዳይ ላይ ምንም ብዙ ሰዎች ይወክሰዋል፣ በእርግጠኝነት እኔም ወክስ አለው። ምንም እንግዲህ ሐሳባችን ደግሞ ምናገር መብታችን ነው። እንግዲህ ፈጣሪ እርዳ። በተለይ አዲስ የሆናችሁ ደግሞ ሰብስክራይብ አድርጉ። እስቲ ይህንን ቻናል በተለይ ብዙ መረጃ ለማድረስ ሞክራለሁ። በተለይ እንግዲህ እንደዚህ ትዳር ላይ እጅግ በጣም ጥንቃቄ እንድታደርጉ በቻልኩት መጠን እኔም የራሴን የግል አስተያየቴን እሰጣችኋለሁ እሰጣቸዋለሁ። ስለዚህ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ሆናችሁ ሰብስክራይብ አድርጉ። አዲስ ያልሆናችሁ እንደተለመደው ቪዲዮአችን ላይክ፣ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በእያላችሁበት ጤናና ሰላም ይሁንላችሁ።